ማን ነው እሱ? አይመለከትሽ። ይኸውልሽ አንቺ ጥሩ ነገር ታደርጊያለሽ ብዬ ስለማላስብ ከቻልሽ ወደ ሳሎን እንዳትመጪ። ደግሞ እዚህ ቤት ካሉ ሰዎች ጋር መስማማት ማትቼ ከሆነ እስከ ሰርጉ ድረስ ሆቴል መቀመጥ ትችላለሽ። ይሄ የመጨረሻ ማስጠንቀቂያ ነው። ዊኪራ በጣም ተቀይረዋል። እታባ ጋር ሊጠይቃት ሲሄድ እረስችው ብላ አልጠነሰሰችውም። ምን አላውቅም። በዚህ ጊዜ ማድረስ አንችልም። እንዲ እሺ፣ ቆይ የምን እናደርግ ነው? እንግዲህ ምን ማድረግ እንችላለን? ወይ ካልሆነ ወደ ከተማ ወጣ ብለን መግዛት ነው። እሱማ ማይታሰብ ነገር ነው። እንዴ የገበሬ ቤት እኮ ነው በሙላ እህል መጥ መቃቅተውን እንገዛለን? እና ሌላ አማራጭ አለን? ለጊዜው የለንም፣ ግን ደግሞ እንግዛ ማለቱ እራሱ እኮ ለክብራችን አይመጥንም። እሺ፣ በቃ በቃ፣ አሁን ተረጋጊ። ቆይ ለምንድን ነው ለኔ ሲሆን ነገሮች የሚጣሙት? እስኪ ቃና አሁን ተረጋጋ ጽናት እንደምንም ብላ ከበዛብህ እጅ ልታመልጥ ትችላለች። አሁን ላይ ግን ከባድ ችግር ሳይፈጠር አልቀረም። ጽናት አባት ክፉኛ ከፍቶት ይገኛል። የልጅ ሰርግ በደረሰልኝና ደስታዋን አይቼ በሞት ሁይ ብሎ ሲመኝ የነበረው አባቷ አሁን ላይ ግን ከሰርጓ ቀድሞ ሞቱን ተመኝቷል። እናትም የአባቷን አባባል ከሰማች በኋላ አባቴ አንተ እኮ እናቴ እንድትኖርልኝ ብመኝም፣ ግን ደግሞ አንተም ታስፈልገኛለህ። ምንም ነገር ሳይጎለኝ ነው ያሳደግከኝ። ለምን እንድዛ ትላለህ? በማለት እናትሽ ብትኖር እኮ የሁሉ ስቃይ አይደርስብሽም ነበር። ቅዱሴ ለሰላም ያለው ፍላጎት በጣም አሪፍ ቢሆንም፣ ግን ደግሞ ከእሷ አጠገብ ሲደርስ ነገሮችን በደንብ ማስተናገድ አልቻለም። ሁሌ እየተጣሉ ይገኛሉ። ሶስት ተስንት ጊዜ በኋላ በሰርጉ አሳባ ከነሱ ቤት ልታንጃብብ ችላለች። ጊራ ጸባዩን ጥንቅቅ አድርጎ ስለሚያውቀው አሁን ላይ ሁሉን ነገር ቆጠብ እያደረገ ይገኛል። ፊትም አልሰጣትም። እሷም ክፉኛ ተቀይረሃል፣ ትለዋለች። ሰላም ጤና ይስጥልኝ አድማጭ ተመልካች፣ የቻናል የቤተሰቦች እንደምናላችሁልኝ በእያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል እያልሁ እኔን ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ አበርታቱ ይላችኋለሁ። ጽናትን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ቅዱሴ መንገድ እየተጓዘ ነበርና፣ በድንገት ሰላም አግኝተው ነበር። አንድ ጊዜ ልታናገራይ ትችላለ በማለት እንዲቆምላትም አድርጋ ነበር። እሱ ግን የበፊቱን ስላስታወሰ ጥሩ ሰው እንዳልሆነች እየነገራትም ነው። አንተም በጊዜው ጥሩ ሰው አልነበርህም፣ እባክሽ ሰላም፣ ሰላም የናትንሽ በማለት ጥሏትም ይሄዳ። ሰላምን በነገሮቹ ግራ ተጋብታ ህይወት የምትለያየን ከሆነ በድጋሚ ለምን አገናኘችን እያለች ቅዱሴ እያለች እየተከተለች እየጠራችሁ ትገኛለች እሱ በዛብህ ጽናት ከታሰረችበት ዛፍ ላይ መጥቶ ነበረ። በዚህ መሃል ታዲያ በዛብህ ባክህ ፍታኝ ብትለውም ሰውየው ግን አራርቶላት ሊፈታት አልቻለም። ይባስ ብሎም ስለ ብርቄ እየጠየቃት ነበር። ብርቄ ያለችበትን ካልነገርሽኝ አልፈታሽም በማለት ያፋጥጣታል። እሱም በነገሮቹ ክፉኛ ስለተናደደ የሷ ያለችበትን ካልነገርሽኝማ አንቺንም አልፈታሽም በማለት የታሰረችበት ገፍትሯትም ጥሏት ይሄዳል። በዛብህ በዛብህ እያለች ብትጠራውም ሰውየው ግን በፍጹም ሊሰማት አልቻለም። ኬብ ከቅዱሴ ጋር ትገኛለች። የሰላምን ሁኔታ በደንብ ስለተረዳቻት ከቅዱሴ ጋር ለማግባባት ደፋ ቀና እያለች ነው። አንቺ እንዴት ዛሬ ላይ ጥሩ ሰው ሆነሽ ተገኘሽ? በማለት እሱም እየወቀሳት ይገኛል። እንግዲህ አላቅም ግን ደግሞ አንዳንድ ጊዜ ነገሮች ካለፉ በኋላ ይጸጽቱናል። ስለዚህ ቅርታ ብታረግላት በማለት እየተማጸነችው ነው ፍሬዋ መካከል መራኬቭ ግን ደግሞ ምን አድርጋህ ነው በማለት ጥያቄም ጠይቀው ነበር። የሰውን ፕራይቬቲ ለማወቅ ፈልጌ ሳይሆን ግን ደግሞ ለመናገር ይረዳኛል። ምንድን ነው ያጠፋችሁ በማለትም ጠይቃ ነበር። እንግዲህ የእኔ ነው ካልሁት ሰው ጋር፣ ከጓደኛ ጋር አንሶላተጋፋ አገኘዋት በማለት እውነቱን ያፈርጠዋል። ወንድ ልጅ ችት ሲያደርግ ተሳስቶ ነው ይባላል። ሴት ልጅ ግን አስባ ወስና ስለሆነ ተሳስታ ነው አይባልም። ስለዚህ አስባበት ነው እንደዚ ያደረገችው አሁን ጠልቻታለሁ በማለት ባንድ በኩል መፍረድ አትችልም። ከማን ነው የሰማኸው በማለት አንድ ባንድ የሆነውና የተፈጠረውን ነገር እየጠየቀችው ትገኛለች። እሱም እንግዲህ አንድም ሳያስቀር ሁሉንም እየመለሰላት ይገኛል። ሶሲ ሻንጣዋን ይዛ ወደነ ኪራ ቤት ጠቅልላይ የገባች ነው። ብርቄና እሌናም መንገድ ላይ አግኝተዋት ነበር። ስታንኳኳን በሮ ተከፍቶ እንድትገባም አድርገዋል። ማነሽ ምንድነሽ በማለት ብቻ ግን ኃይለኛ እንደሆነች በደንብ ስለተረዱ ሶሲም ወደ ሳሎን ካመራች በኋላ ኪራ ግን ቤቱን በጣም ቀይሮታል በማለት ቤቱንም ማድንቃለታለች። ከዚህ በፊት ነጭ ሶፋ ስለነበረ በደንብ እያስተዋለች እና ሁሉ ነገር እንደተቀያየረባት በደንብ እያየሽ ትገኛለች። ጭንቅ ሌለባት ኪያ ወደ ሳሎን አምርታ ነበር። አሁን ተወልውሎ ማነው ዝም ብሎ እነጫማው የገባበት በማለት ከአንዳንድ ነገሮችን ተነጋግረዋል። እኔ ነኝ ከደሴ ነው የመጣሁ በማለት ውጭ ሀገር እንደመጣችም ራሷን አስተዋወቀች። አነሶሲ አሁን ነው ቤቱ የተወለወለ፣ ስለዚህ ወዲና ወዲያት በይ እስከሚደርቅ ድረስ ዘው ላይ ቁጭ በይ ትላታለች። ለምንድን ነው ቤቱን ማየት ፈልጋለሁ። ስለዚህ ችግር የለም፣ አንቺ ደግሞ ውሃ አምጠሽ መልሰሽ ትወለውያዋለሽ በማለት አንድ ሁለትም ተነጋግረዋል። ናልሻንቺ በማለት በግል ምጫም ስታያት ነበር። አዎ እናንተ ሰራተኞች ትባል እኮ ጥጋበኞች ናቸው። ስለዚህ አምጠሽ ትወለውያዋለሽ ምን ስራለሽ በማለት አንድ ሁለት ተነጋግራት ነበር። በዚህ መሀል ታዲያ በጣም ተናዳባታለች። ናቲ እና ቅዱሴ ስለ ትዳር አንዳንድ ነገሮችን እያወሩ ነው። ናቲ አሁን ላይ ትዳር መያዝ እስር ቤት መግባት ነው በማለት አንዳንድ ነገሮችን ይናገራል። እሱ እንግዲህ ሳይፋቀሩ ሲጋቡ ነው። ተፋቅረው ከተጋቡ ሁለቱ ይተሳሰባሉ በማለት ብቻ አንድ ሁለት ማውራትም ጀምረዋል። ፅናት በዛብህ በድጋሚ መጡ ነበርና እሷም ተቀምጣ ነገሩን ሁሉ እያየሽ ትገኛለች። አንድ ተንኮል አስባ ነበረ። እሱም ደግሞ እንግዲህ ከፈታት በኋላ ካይኑ ላይ አፈር ጨምሮ ማምለጥ ነበረ። እናም ሽንቴን መጠኝ፣ ስንት ቀኔ ሽንቴን አልሸናውም በማለት እንዲራራላት ታደርጋለች። እሱም ከተቀመጥሽበት ሽኝ ሲላትም፣ ለነገሩ ብዙ ቀን ስለምትቆይ ቦታው ይረስብሻል በማለትም ፈቷት ነበረ። አሁን ራቅ ብለሽ ተጠቀሚ ወዲና ወዲ ላለው ብቲ ግርሽናም ሰብርልሽ በማለት በግዴታም ይፈታታል። ጽናትም ከመሬት ስትነሳ አፈሯ ነፈስ አርጋ ተነስታ ነበር እና በድንገት ሲፈታት ከአይኑ ላይ በትና ታመልጣለች። እሱም እየተደናበረ እየፈለጋትም ነበር። ጽናትን ግን በፍጹም ሊያገኛት አልቻለም። ጽናት ጫማዋን ትታ በባዶ እግሯ አሩጣ ከአባቷ ግቢም ደርሳ ነበረ። ስትገባ ግን አባትየው አንገቱን ደፍቶ ስላገኘችው ክፉኛ ደብሯታል። አባዬ መጥቻለሁ፣ ማነው እንደዚህ ያደረገች? በማለት እንግዲህ ከላይ ከታችም ሲያያትም ነበረ። ጽናትም ነገሮችን መደበቅ ብትፈልግም፣ ግን ደግሞ ነገሩ የሚደበቅ ስላልሆነ በዛብህ እንደዚህ እንዳደረጋት በደንብ ትነግረዋለች። እሱም እንግዲህ መጧፉን አለስልሶ ላግዝህ ሲለኝ ነበር አንቺን ለማገት ነው በማለት አባትየው ያዙኝ ልቀቁኝ ያለ ነው። በእሷ ስምም ቃል አስገብተው እንዳይሄደ ታደርጋለች። ጋሸም ያንቺ ሰርግ ይለፍ ብዬ ነው እንጂ ከዛ በኋላ ወይ እሱ ይኖራል ወይን ይኖራለሁ በማለት ተስፋ የቆረጠ ይመስላል። ጽናትም አባት የተረጋጋ በማለት ቃል አስገብታ እንዲረጋጋ ታደርገዋለች። ሶሲ ሳሎ ለተቀምጣ ግን ደግሞ ማታ ላይ የሚለበሱ ልብሶች አይነትን ለብሳ ነበር። እንዲህ የተበጫጨከ ልብስ ለብሰሽ እንዴ ተቀመጥሽው? በማለት ብርቄ ከላይ ከታች እያያቻት ነው። ሶሲ ምንቀቷ አይድረስ ነው እና አንዳንድ ቃላቶችን ተናግራም አስቀይማታለች። ጌራ መኝታ ቤት ልብሱን እየቀየረ ነበር እና ሶሲ ወደ እሱ ታማራለች፣ ጌራዬ በማለት ጥያቄም ጠይቀው ነበር። ወየ ሲላትም ሳሎኑን ስትቀይረው መኝታ ቤቱን ግን ለምንድን ነው ያልቀየርኸው በማለት ጥያቄም ጠይቀው ነበር። እርምሻ ልሂና ሀሳብ የሚሰጠኝ ሰው አጥቼ ኮ ነው ሳልቀይረው የቀረው፣ ግን ደግሞ አንቺ ከፈለግሽ ነገ ቀይረዋለሁ በማለት ቃልም ገብቶላት ነበር። እሷም የእውነቱን መስሏት አምነዋለች። ብቻ አንድ ሁለት ከተነጋገሩ በኋላ እሱ ደስ የሚል ስሜት አላሳያትም። ተሰማ የፅናትን መታገት ከሰማ በኋላ ጓደኛውን ሂዶ እየሰደበው ይገኛል። እኔ እኮ ለምንድን ነው ሙሽራዋን ያገትኋት? በማለት ብዙ ጥያቄም ጠይቆት ነበር። አንተ ምን አገባህ? በማለት አንጃ ግራ አንጃም ገጥመው ነበረ። እኔ እኮ ይህንን ሴራህን አስቀምጠ ከቤታቸው ሄደ ድራማ መስራት እኮ ነው ግርም የሚለይ በማለት በጓደኛውም ቂም ይዞበታል። አንተ እንደዚህ የምታሸረግር ለምንድን ነው? በማለት አንድ ሁለትም ተነጋግረዋል ብቻ ተሰማ እንደደበረው በደንብ ያሳብቅበታል። ሙሽራው ኪራና ሚዜዎቹ እንነ ሆማ ሰብሰብ ብለው ካፌ ተገናኝተው ነበር። በዚህ መሃል ታዲያ ደህና ልብስ አለበስህም የሚል ጥያቄም ተጠይቆ ነበረ። እንዴት ሹራብ ትለብሳለ በማለት እረ፣ ብቻ መልኩ ግን በጣም አምሮበታል እየተባባሉ ነው። በዚህ መሀል ታዲያ ለምንድነው ስራ ካለ እኛን የማታዘን የብቻህን የምሰራው በማለትም ሲወቅሱት ነበር። በወሬው መካከል እኒህ ሁሉ ድካም አይኖርብኝም ነበር እናት አባቶችም ቢያኖርልኝ በማለት ቤተሰቦቹ እንዲኖሩም ተመኝቶ ነበር። ታዲያ እነ ቅዱሴ አንተ ብቻ አይደለህም እናት አባት የሌለ እኔም እኮ እናት አባት የለኝም፣ ደግሞ በሚያስፈልግ ነገር እኛ አለንልህ በማለት ተስፋም ሰጠውታል። ሰኒ ክፉኛ እየተጨናነቀች ትገኛለች። ስፒድ ከሞተ በኋላ በኔ ምክንያት ነፍሰ ጠፋ በማለት ራሷን ማውቀስም ጀምራለች። እህቴንም የዋሸኋት አሁን ነገር ሁሉ ድብልቅልቅ ብሎብኛል እያለች ከካፌ ሆና ብቻዋን እያንሰላሰለች ትገኛለች። አለምዬ ምን እንደቀየራት ባይታወቅም፣ ግን ደግሞ ለልጅ ሚስቷ በጣም አሪፍ ሰው ሆናለች። አሁን ላይ የገንፎ ሂልም እኔ አዘጋጅልሻለሁ የከተማ ልጆች እኮ ገንፎን እንደቀላል ነገር ታዩታላችሁ በማለት ብቻ የሆድ የሆዳቸውን እያወሩ ነው። መልካም አማት ለመሆን ሞክራለች። ጊያ የሶሲ ነገር አልዋጥልሽም ብሏታል። አማርኛዎች በጣም የቀበጡ ስለሆኑ እሷን አምና መቀበል አልቻለችም። እናም አንዳንድ ነገር ስትናገራትም ነበር። ቆይ አንቺ ማነሽ እኔን ጀጂ የምታደርጊ? በማለትም ጠይቃት ነበር። ኪያ አረጋዊ ይባላለሁ በማለት የእናቷን ስምም ጠቅሳ ትናገራለች። በይ በይ አጨርሽው አሁን ይህን ቃልሽን፣ ገና የእናትሽን ስም ስትጠሪ ሴት እንዳሳደገሽ ያስታውቅብሻል በማለት እናቷንም አንዳንድ ነገር ተናገረች። ነገሩንም ሳታስጨርሳት ኪያ ጉሮሮዋን በማነቅ መመግደል ላይ ነበረች። ብቻ እነሌና ደርሰውም ህይወቷን ላተርፍላት ችለዋል። አሁን ላይ ኪራ የሆነ ነገር ካላደረገ እገላታለሁ በማለት እየዛተችባት ትገኛለች። ኪራም ሲመጣ እቺ ልጅ የምታሳርፋት ከሆነ አሳርፋት የለዛ እገላት አለው። በማለት በጣም እንዳስጣላቻትና ነገር ሁሉ ስልችት እንዳላት ለኪራ እየተናገረችም ነበር። እሱ የልጅቷን ባህሪ ስለሚያውቅ ብዙ ጥያቄ አላበዛባትም። ስለዚህ ሂዶ ለመጠየቅም ተገዷል። አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጭ። እኔ እኮ የድሮ ባህሬሽ ለምን አይቀየርም አሁን ኮ ወልደሻል በማለት ብቻ ጥያቄ ማንስቶባት ነበር። ሶሲም ልጁን አርግዤ ወለድኩት እንጂ እያሳደግኩት እኔ አይደለሁም ከእናቴ ጋር ነው ያለ፣ ስለዚህ ልጅ የለኝም በማለት ሽምጥጥም አድርጋለች። ኪራም እንግዲህ ከቻልሽ የቻልሽውን ታክል ትዕግስተኛ ሆነሽ እዚህ ጋር መቆየት ትችያለሽ፣ ያለዚያ ግን ሆቴል ቆይ በማለት መረር ያለ ማስጠንቀቂያም ሰጥቷታል። ጽናት በሌላ በኩል እየተጨናነቀች ትገኛለች። አባቷ አንዳንድ ነገሮችን ከተናገረ በኋላ አባቴ ምን ሆኖ ነው ሆዴባ ሰው በማለት እንባዋን እያፈሰሰች ትገኛለች። ተሰማ ንብረቱን ከሻሻጠ በኋላ ወደ ከተማ ለመሄድ ሽርንጉዱን ጉዱን ጨርሷል። በዛብህንም ቻው እንግዲህ እንገናኛለን በማለት ጥሎትም ይሄዳል። አሁን ከተማ ደርሰህ ተመልሰህ ትመጣለህ፣ ብዙ አትቆይም፣ ስለዚህ አጥብቀህ ወሬ አታብዛ በማለት አንዳንድ ነገሮችን ይነጋገራሉ። ሰው ግን አለ በማለትም ጠይቆ ነበር። አዎ ሰውም አለኝ። እንዴት? ምን አይነት ሰው በማለትም ጠይቆ ነበር። ዘመዶች አሉ በማለት ነገሩን ማጠፋፍቶ ወደ ብርቄ እየገሰገሰ ይገኛል ጽናትም አባቷ ክፉኛ ስላዘነ ለምንድን ነው ሞቱን የተመኘ በማለት ብቻዋን ስቅስቅ ላይ ያለቀሰች ነው። ዴብም ከመጣ በኋላ ያለውን ነገር ነግሯታል። ብቻ አክስትሽ ጥሩ ነገር አላደረገችም። ጠላውና ጠጁ ተጠምቋል ብሎ መጠየቅ ሲሄድ የደረሰችው አልጠነሰስኩትም ስትለው ለዛን የተናደደ ብሎ እውነቱን ያፈርጠዋል። ችግርና መከራዋ የማያልቀው ጽናት አሁንም ሌላ ችግር ገጥሟት ይገኛል። መቼ ነው ሰርጌ ያልፎ ተትዳሪ ጋር የሚቀላቀለው ህይወትን የሚጀምረው ብላ ስትጓጓ አሁንም ሌላ ችግር ተፈጥሮ ይገኛል። ናም ጠላውና ጠጁ አለመጠመቁ ሽምግልና ተመልምሎ ጨርሶ ድግስ ለመኖሩ እነሱ ክፉኛ አንገታቸውን አስደፍቷቸዋል። የጽናትና የኪራ ነገር መጨረሻው ምን ይሆን የሚለውም በሚቀጥለው ምን ይሆናል። ውድ አድማጭ ተመልካች፣ የቻናል ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገን ሁይ በተመሳሳይ ሰዓት በተመሳሳይ ቪዲዮ እስከምንገናኝ መልካም ቀን ይሆንላችሁ።